ከአረባ ሀገር ማምጣት ያለባችሁ ነገሮች ልነግራችሁ ወደድኩ። ከወደዳችሁት ላይክ እና ሼር አድርጉኝ እንዲሁም ሰብስክራይብ አድርጉ። ውድ እህቶቼ ከአረባ ሀገር ሰልባጅ ምናምን አትለቃቅሙ። ማምጣት ያለባችሁ ደግሜ ባመጣሁት ብዬ የቆጨኝን ነገር ላሳያችሁ ወደድኩኝ። ሁሉም ሰው ለእኔ ለእኔ ያስመጭልኝ የፈለግሽውን ልክፈል እያሉ እና ሁሉም ሰው የወደደውን ነገር ላሳያችሁ ከፈለጋችሁ ከወደዳችሁት ሼር እና ላይክ አድርጉ። ማምጣት ያለባችሁ ነገሮች ወሳኝ ነገሮች ኢትዮጵያ ውስጥ ብትመጡ የሚያስደስት ለቤታችሁ ያለው ግርማ ሞገስ ውበቱ፣ በቃ ምን ብዬ ልንገራችሁ የሚያስደስት ነገር ነው። በቃ ማምጣት ያለባችሁ እነዚህ እነዚህ ነገሮች ናቸው። እንጂ ያረባ ጫማ፣ ልብስ፣ አትኮት ኢትዮጵያ ውስጥ አንድ ሺ አምስት መቶ እስከ ሁለት ሺ ብር ከስከ ሶስት ሺ ብር ካወጣችሁ ኦሪጅናል ነገር አለ ማለት ነው። ያው ከዛ በታች ሰለማይታሰብ ማለት ነው እና ማምጣት ያለባችሁ ኢትዮጵያ ውስጥ ግምት ያልወጣለት ቤታችን ውብ የሚያደርገው የሚያምር ነገር ላሳያችሁ ነው። ላይክ ሼር አድርጉ። ላሳያችሁ ወደ ቪዲዮ ላሳያችሁ ነው። በጣም እንዴት ናችሁ? ውዲህ ሀገሬ ልጆች እንዲሁም የዩትብ ቻናልን ተከታዮች እህት ወንድሞቼ፣ ሰላማችሁ ብዙት ይበልልኝ። እውነት ለመናገር ጣትች ያለው አዎ፣ ትምህርት ጀምሬ ነው። ትንሽ እንግዲህ መማር ከፈለጋችሁ አድራሻውን ጠቁማችኋለሁ፣ ጠይቁኝ ኮምንት ላይ። እና ምን ልላችሁ ወስጥ መሰላችሁ አረብ ሀገር ላይ ስትመጡ ይዛችሁ መምጣት ያለባችሁ ወሳኝ እቃዎች ወሳኝ ነገሮችን ላሳያችሁ ወደድኩኝ። ለእኔ የጠቀሙኝም ኮራ ብዬ መናገር የምችልባቸውን እቃዎች የሚያስቀኑ እቃዎች ነገር ይዤ የመጣሁትን ላሳያችሁ። እናንተም ልብስ፣ ጣቃ፣ ጫማ እያላችሁ ጊዜያችሁን ብራችሁን ሁሉ ቀረጽ ከምትበለው ማምጣት ካልቀረ ማምጣታችሁ ካልቀረ ማምጣት ያለባችሁ ወሳኝ እቃዎችን ላሳያችሁ ነው። እውነት ለመናገር ሁሉም ሰው ሁሉ ሰው ደስ ብሎት የሚያየው ነገር ነው ነውና፣ የት ነው ያመጣሽው? ለእኔ ማስመጫ የለም፣ ችግር የለውም፣ ይሄናልን እንክፈል ያሉ ልጆች ሰዎች አሉና፣ እስኪ እሱን ላሳያችሁ ማለት ነው። ከአረብ ሀገር ካመጣኋቸው እቃዎች መቅረት የሌለባቸው ነገሮች፣ እናንተ ስትመጡ ማምጣት ያለባቸው ነገሮች ብዬ የማስበውን ሼር ላደርጋላችሁ። ለመጀመሪያው ይሄ ነው። ይሄ ሶስት ሜትር ነው። ሰባት ዲናር ነው አራት ዲናር ይሆን እንደዛ ልትገዛው። እዚህ ሀገር አሪፍ ነው፣ ኦርጂናል ነው። ምንም ልታረጉት አይነጫነጭም። ሁለት ላይ ነው ካርጎ ያረኩት። በአራት ሜትርም አለ ግን፣ ሶስት ሜትሩ በቃ ነው ለሶፋ በቂ ነው። ሶስት ሜትሩ ይሄ ምንጣፍ ነው። ከአረባ ሀገር ጋር የሚጫወት አራት ይዤ መጣሁ። አንድ ለቤተ ክርስቲያን ገቢ የሆነ አንድ እና ሶስቱ ደግሞ እኔ ጋር አለ ማለት ነው። በከላው የምጠቀምበት ከማንኛውም ከለር ጋ ይሄዳል፣ ነጭ ይሄዳል፣ ቀይ ይሄዳል። ከፈለግሽ ከለርጋ እናንተ ከወደዳችሁት ከለርጋ በጣም የሚሄድ ነገር ነው ማለት ነው። በጣም የሚሄድ ነገር ነው። ይሄን ይዛችሁ ነው ይሄን እንድታመጡ በጣም እዚህ ሀገር አሁን ውድ ነው። እዚህ ሀገር በጣም ውድ ነው። ቢያንስ 3 ሜትሩ ሰባት ሺህ ስድስት ሺህ ነው የሚሸጡት እዚህ ሀገር። በዛ ላይ ኦሪጅናል አይደለም። ይሄ ግን ኦሪጅናል ነው። ታያችሁት ታያችሁት፣ ምንም የመነጫ ነጭ ራሱ የለውም። አያችሁት? የአረብ ሀገሩ በጣም ኦሪጂናል ነው። ከለሩም ነው የምታምሩት፣ እንዴት እንደሚያምር ማለት ነውና በጣም አሪፍ ነው። በከለር ያመጣው ወቃ፣ እነዚህ አሪፍ ነው። ይሄ ደግሞ ብርድ ልብስ ነው፣ ላሳያችሁ ነው። እዚህ ሀገር ይቺ ብርድ ልብስ አራት ሺህ ብር ነው የምትጫነው የምትሸጠው፣ አራት ሺህ አምስት መቶ ብር ማለት ነው። እሱም ከጅቡቲ ነው እየመጣ ተብሎ አራት ሺህ አምስት መቶ ብር ነው የምትሸጠው። ነገር ግን ባህሬን ላይ ስምንት ዲናር ሰባ ድራን ነው መንገዛቸው ማለት ነው። ቢያንስ እንኳን ስምንት ኪሎ ራሱ አይመጣም፣ ግን እዚህ ስምንት ኪሎ እያሉ ይሰጡታል። ስምንት ኪሎ አይመጣም፣ በጣም ትንሽ ነው። አስራ ሁለቱ ኪሎ ኢትዮጵያ ውስጥ ቢመጣ ስንት እንደሚሸጥ ገምቱን የአስራ ሁለቱን ኪሎ ሁለት አምጥቻለሁ። ነገር ግን በጣም ከባድ ድርብ ወፍራም ነው። ይቺ ማለት እንግዲህ ትንሽ ናት። አሳያችኋለሁ ላውንደሪ ስለገባ ያው ባህም ታካት ነው ብዬ ነው። ይቺ ናት እንግዲህ ሲ አራት ሺህ ብር ዛው ኦሪጂናል አይደለም ለመናገር ጅቡቲ ያመጣን እያሉ የሚሸጡልን እንደዛ ነው። እና ብርድ ልብሶች እንደዚህ ይዛችሁ ነው እዚያ፣ ዋጋው አሪፍ ነው። ቀረጹ ምንም ቢታሰብም በቃ የድሜ ልክ ነው የድሜ ልክ ማለት ነው። እና ኢትዮጵያ ውስጥ የኢትዮጵያ እውነት ለመናገር ሁሉም የፈለገው የቤት ያለውን ግርማ መጎስ እላሳያችሁ ነው። አንድ ሁለት ሶስት ይሄን እንደው እንደ ሌላችሁ እንደ አንድ በሌላ ከራት ብታመጡልኝ እውነት ለመናገር ሁለት አከፋይ ነኝ። ሁሉ ነገር እኔ ሸፍናለሁ። አረብ ሀገር ላይ ማምጣት ያለባችሁ ነገር ይሄ ነው። ይሄን አስታወሳችሁት ወይ? ለመናገር አንጥፍ ያሳያችኋለሁ። አልጋው ጋር እንዴት ያለው እንትን ውበት በብዙ አይነቶች ከረሮች ይሸጣሉ። አረብ ሀገር ላይ እኔ ይሄን አንድ ነው ያመጣሁት፣ አንድ ነው ማለት ነው። ብቻ እንግዲህ አንድ ነው ያመጣሁት ግን ሁሉም ሰው ወዶት፣ በቃ ለኔም አስመጭልኝ፣ ለኔም አምጭልኝ፣ በጣም ድብ ነውና እስኪ ሁላችሁም ይህን ነገር ይዛችሁ እውነት ይጠቅማችኋል። እውነት በጣም ነው፣ በቃ ለየት ተብሎ ነው የሚታየው። ኢትዮጵያ ውስጥ ምርቱ ብርድ ልብሱ ለምሳሌ ሰባት ሺህ ብር ስድስት ሺህ ብር ካወጡ ሊያገኙት ይችላሉ። ይሄ ግን ኢትዮጵያ ውስጥ የለም እስካሁን ከማንም ቤት የለም፣ ማንም ጋር የለም። እኔ ጋር የመጀመሪያው ሆኖ ነው የታየውና ይዛችሁ ነው ለእኔም አንድ ከለር ላኩልኝ በዚህ አጋጣሚ ብሩ ነው ይችላለሁ። በሌላ ከለር ማለት ነው። አንጥፌ ጊዜ ካልወሰድና ደቂቃው ካልበዛባችሁ አንጥፌ ያሳያችኋለሁ። ይኸውላችሁ፣ ይሄ ብርድ ልብሱ ነው። ይሄ ይሄ ብርድ ልብሱ ነው። እንግዲህ ያው እዛ ያላችሁ ታውቃላችሁ። ብርድ ልብሱ ነው ይሄ ማለት ነው። ይሄ ብርድ ልብሱ ነው። ይሄ ደግሞ ያው ትራስ ነው። ሁለት ትራስ አለው። በጣም ለክረምት ምናምን ለቤት እንዴት እንደሚያምርነት ለመናገር ማለት ነው። ከዚህ ተኝታችሁ አትነሱ። እና አንሶላው ደግሞ የራሱ ነው። እኔ ብርድ ልብስ አራት ብርድ ልብስ ከማመጣ ምነው ይሄን ሁለት ባደረኩ በሌላ ከለር ብዬ የቆጨኝ ነገር ኢቭን ባለቤት የወደደው ነገር ቢኖር ካመጣው እቃ ይሄን ይሄ እንግዲህ አንሶላ ተብየው ግን ራሱ ብርድ ስለለበሳ ማለት ነው ከአንድ ላይ ነው የሚሸጠው። እና ይሄ አንሶላው ነው። ይሄ አንሶላው ነው ግን ያው ብቻውን እራሱ ይለበታል። በጣም ወፍራም ነው። ያው ከለሩ ብቻዬ በጣም ነው የሚያምረው። ሰልጮ ነው ፊት እንዴት እንደሚያምር ማለት ነው። ይህን ይዛችሁ ነው ለምናገር፣ ከመጣው ድቃ ይህን በጨመርኩ ብያለው። እንደገና ሌላ አላሳያችሁ እና እነዚህ ነገሮች ይዛችሁ እውነት ለመናገር ለእኔ የጠቀመኝ ማለት ነው። ለምሳሌ አሁን ይሄን እኔ አራት አምጥቻለሁ። ለምሳሌ እኔ ይሄን አራት አምጥቻለሁ። ነገር ግን ከዚህ ሀገርም ስላለ ብዙም ያንን ያክል ባታመጡ ጥሩ ነው። ይሄ ሞቷን እዚህ ራሱ ማለት ነው እና ይሄን ባታመጡ ብዙም አይደለም። ማምጣት ያለባችሁ ይሄን ነው። ይሄን እንደ አንጥፍ ያሳያችኋለ። በጣም ከባዳ፣ በጣም ጊዜ ስለሚወስድ ደቂቃውም ስለሚረዝም ነው እንጂ አንጥፈሽ አሳይን ውበትን ካላችን ኮሜንት ላይ ጻፉ። ነገ አንጥፌ በሰፊው ውበቱን አሳያችኋለሁ ማለት ነው። ያው ደቂቃው ስለሚረዝምብኝ ነው። ነገር ግን ሁሉም ሰው እየወደደው ይሄን ነው። እንደገና 12 ኪሎ ብርድ ልብስ ያመጣሁት ኢትዮጵያ ውስጥ 7000 ሲይዞ የነበረ የዛሬ ዓመት አልሸጥኩትም። እና ያው ብሩ እየወደቀ ዕቃ እየተወደደ ስለሆነ አንደኛ ኳሊቲነቱ እዛ ሀገር በጣም አሪፍ ነው። የቤት ዕቃ ኢትዮጵያ ውስጥ እንዳለ ማይካ ነው። ቀለሩ ያምራል አምጥታችሁ ስትጠቀሙበት ግን ወጥ ይዛን ሰሃኑ እንደገና ደግሞ በቃ ከፍንጃል አቅም አንድ ቀን ከጠጣችሁበት ከለሮ ነው የሚቀየረው። ማይካ ነው አብዛኛውን ከለሩ ላይ እንትን ያለው ማለት ነው ዲዛይኑ አምሮ ይመጣና፣ ግን ኦሪጂናልነቱ ብዙም አይደለም። ይህን ይዛቱ ነው እንደገና ደግሞ ማምጣት ያለባችሁ። ቆይ ላሳያችሁ፣ አንዴ ጠብቁ። እነዚህ ሰሃኖች ማለት ነው። እነዚህ ሰሃኖች እርግጥ እንዳረባገሩ ኦሪጅናል ራሱ የመሰለኝ አይነት ላይ ነው። 12 ቱን 2000 ብር ነው የገዛሁት። 12 ቱን 2000 ብር ነው የገዛሁት ማለት ነው። እንደውም አሁን ጨምሯል። ነዚ አረባገር እስከ ጭልፋው፣ እስከ ሰሃኑ፣ እስከ ሾርባ መጠጫው፣ እስከ ማንኪያው ሀያ ዲናር ነበር የሚሸጠው የዛን ሰዓት በገዛው 24 ፍሬ ነው ሀያ ዲናር ይሸጥ ነበር ማለት ነው። እና እንደዚህ አይነቶቹን እስከ ከቅርፋቸው፣ እስከ ኪክ ማባያቸው ሙሉ ድርዘኑን እዛ ገዝታችሁ እውነት ለመናገር ሰሃም ብቻ ሳልቀርቼ ነው እንጂ ሌላው አረብ ሀገር ያመጣሁት በቂ ነው። መጥበሻም አራት አለኝ ላሊበላ ላይ የሆኑ ነው እንጂ ማለት ነው። እንደገና ተደራራቦቹ ድስቶች አምስት አምስት ወደ አስር አለኝ እና በቃ እቃ ብዙ አምጥቻለሁ። የውሃ ማሞጫ ወርጅናን አምጥቻለሁ። እነሱ እነሱ ስላመጣሁ በጣም ደስ ብሎኛል። እቃ ኢትዮጵያ ላይ ተፈላጊ ነገር ነው። ካመጣሁት ሰልባች የመጣሁትን ሰልባች ለገና ላሊበላ ህጭ ሽጮዋለሁ። በነገራችን ላይ ሀያ ስንት ነው የምፈልጋቸውትን ምናምን የምወዳቸውትን ጣቃዎቹን ምናምን እንደናደናችሁን አስቀም አስቀርቼ ሀያ ስድስት ሺህ ብር ሽጮዋለሁ ማለት ነው። ልብሱን ልብሱን ሀያ ስድስት ሺህ ብር ሽጮዋለሁ ለቤተሰብ ብሰጥም ምስጋና ስለሌለው ራሴ ቁሜ ለነጋዴ ሳላስረክብ ያዩኝ አይተውኛል። ንግድ ላሊበላ ዋርካው ስር ቸርችሬ በ ሦስት መቶ በ አምስት መቶ በ600 በ ሰባት መቶ ቸርችሬ 26000 ብር ሽጫው ማለት ነው። ልብሱን ሳልቀርጽላችሁ በመቅረቴ በጣም ተናድጃለሁ። እውነት እረስቸው ነው እረስቸው እንጂ እንዴት አስፋልት ላይ ቁሜ ቸርችሬ እንደሸጥኩት ቪዲዮ ሳልቀርጽ በመቅረቴ በጣም ተናድጃለሁና ልብሱን ያው ለሰው ምስጣጥ ምስጋና ብዙ ስለሌለው ሰልባጅ ነው። ምንድን ነው ምንድን ነው ብዙ ስም እኔ ብዙ ነው ያወከፈልኩበት ብዙ ነው ያወጣውበት። ነገር ግን ኢትዮጵያ ውስጥ መጥቶ ልብሱ ዋጋ አጣብኝና ከዛ ራሴ ሸጥኩት። ሽጬ ከሀያ ስድስት ሺህ ብር ቢያንስ ቀረጡን ችሎኛም ማለት ነው። ቀረጡን ችሎን እዛ ላይ እኔ የምፈልጋቸውትን እቃ አስቀርጃለሁ። ብርድ ልብሶቼ፣ ያልጋ ልብሶቼ፣ እንደገና ደግሞ ድስቶቼ፣ ሰሃኖቼ የሻይ መጠጦች በቃ እነሱ እነሱ በጣም ኳሊቲ ናቸው። ብዙ ሰው የወደዳቸው ብዙ ሰው አንቺ ጎበዝ ነሽ ይህን አመጣሽ ብሎ ሳቀርብባቸው ኮራ የምልባቸው እቃዎች አምጥቻለሁ። እና እናንተ እቃ ይዛችሁ ነው ከሰለባች ከጫማ ይልቅ እኔ እቃዎችን በማምጣቴ ደስተኛ ነኝ። እንደውም ብርጭቆ ባመጣሁ እንደውም ደግሞ ይሄን በከለር ጨምሬ ቢሆን ብርድ ልብስ በቂ አለኝ። በቂ ብርድ ልብስ አለኝ። እንግዳ ቢመጣ አይቸግረኝም። በቃ ቤቱን ይስጠኝ እንጂ በሰፊው ማድረግ አለኝ። ካልጋ ልብስ ጀምሮ ምንጣፍም ሶስት ነው ያመጣሁት። የቤት እቃም በቂ ያለ፣ ግን ሰሐን፣ እንዳልኳችሁ እዛ ደርዘን ሁሉንም ነገር ስታመጡ ማች የሆነ ነገር ነው የሚሸጥላችሁ። እና አሁን ይሄን ገዛው፣ ትናንሽ የኬኮቹ ሰሐኖች እና የወጥ ብቻውን እንኳን ሶስት መቶ ብር ነው የሚሸጠው አንዱ ፍሬ እና እሱን ለመግዛት በጣም ይርቃል። ኢትዮጵያ ውስጥ ስትመቱ ከኑሮ ውድነት ዛሬ ገዛችሁን ይርቃል ነገር መሰለ ማታገኙት በጣም ውድ ነው። ቪዲዮ እንዳይረዝምባችሁ ሌላውን በሌላ ቪዲዮ ሰራላችኋለሁ። ስለወደዳችሁ አመሰግናለሁ። የሚጠቅመውን ነገር ለእናንተ ሼር ለማድረግ ሁሌ ፍቃደኛ ነኝ። ኮመንት ላይ ፋስጌ ዲዛይን ማየት እንፈልጋለን የአልጋ ልብሱን አንጥፈሽ አሳይን ለምትሉ ፍቃደኛ ነኝ። ኮመንት ላይ አሳውቁኝ። ስለምታበረታትኝ ስለምትወዱኝ ከልባ አመሰግናለሁ። ማምጣት ያለባችሁ ነገሮች፣ ወሳኝ ነገሮች እነዚህ ናቸው። ባይ ባይ። ነገ እንገናኝ።